የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። የተወደዳችሁ ውድ ቅዱሳን በሙሉ ሰላም ለእናንተ ይሁን። ተባረኩልኝ። በጣም እንወዳችኋለን ከሚገባው በላይ በጣም በጣም። ዛሬ እንደምናውቀው ሁላችንም በተለያየ ቦታ ማዘርደይ ተብሎ የሚከበር ወይም ደግሞ የምስጋና ጊዜ አለ በተለያየ ቦታ። ስለዚህ መጽሐፍ ቅዱሳችን ደግሞ ምን ይላል? እናቶችን፣ ባለቤቶችን፣ እህቶችን ሴቶችን በአጠቃላይ ሴቶችን ምን እንድንላቸው በጌታ በኢየሱስ ክርስቶስ ስም እንድናመሰግናቸው የእግዚአብሔር ቃል ያዘናል። በመጀመሪያ ሰማይና ምድርን ለፈጠረው ዳግም ለወለደን ለጌታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። ክብር ምስጋና ለእርሱ ይሁን፣ በመጀመሪያ ከሁሉም በላይ። በመቀጠል ደግሞ ለወለድሽኝ እናቴ እንኳን ለዛሬው ቀን በሰላም አደረሰሽ እያልኩኝ እግዚአብሔር ስሙ ይባረክ። እግዚአብሔር ደግሞ ከጎኔ የሰጠኝ መልካም እህት፣ መልካም ሚስት እግዚአብሔር ሰጥቶኛል። ጌታ ኢየሱስ ስሙ ይባረክ። ዋናው የእግዚአብሔር ቃል ስለሚናገርና ስለሚደግፈኝ ነው። ያንን ነገር ለመናገር የእግዚአብሔር ቃል ሲናገር በምሳሌ ምዕራፍ 12 ቁጥር አራት ላይ ምን ይላል? ልባም ሴት ለባሏ ዘውድ ናት ይላል። ልባም ሴት ለባሏ ምንድን ናት? ዘውድ ናት። ስለዚህ እቺ ዘውድ የሆነችዋን ልባም ሴት በጌታ በኢየሱስ ክርስቶስ ስም እንልላት ይገባል ማለት ነው። ልናመሰግናት ይገባል ማለት ነው። እህቶችን ልናመሰግን ይገባል። እናቶችን ልናመሰግን ይገባል። ደግሞ ባለቤቶቻችን፣ ሚስቶቻችን ልንል ይገባል፣ ልናመሰግን ይገባል። እኛ ስናመሰግናቸው ምን ይሆናሉ ማለት ነው? ኃይል ይሆናቸዋል፣ ብርታት ይሆናቸዋል። ለዚህ ነው መጽሐፍ ቅዱሳችን ምን ይለናል? ሚስትን በሸንጎ ፊት ምን በላት? አሞጋሳት፣ እያለ ይናገራል። ስለዚህ እንደ እግዚአብሔር ቃል ምንልናቸው ይገባል ልናበረታታቸው ይገባል አይዟችሁ ልንላቸው ይገባል። ምክንያቱም እነሱ እናቶቻችን ናቸው፣ እህቶቻችን ናቸው፣ ሚስትም ነች። ስለዚህ ሴቶች እንኳን ደስ አላችሁ። እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔር ቃል ምን ይለናል? ይደግፈናል። ልባም ሴት ለባሏ ምንድናት? ዘውድ ናት። ዘውድ ደግሞ ምን ላይ ነው የሚቀመጠው? ራስ ላይ ነው የሚቀመጠው። ስለዚህ ምን ልትሆን ይገባል ማለት ነው? ልባም ሴትን ልናበረታታት ይገባል ማለት ነው። ልባም ሴትን ልናበረታታት ይገባል ማለት ነው። ምን ይሆናታል? ለእሷ ኃይል ይሆናታል። ወንድሞች አገልጋዮች፣ በተለያየ በእግዚአብሔር ጸጋ የምታገለግሉት ከበስተጀርባችን ጀርባችን ምናለ ማለት ነው። ልባም ሴት አለች ያቺ ለባሏ ዘውድ የሆነችዋ የጸሎት ጉልበት ያላት የጸሎት ኃይል ያላት በጸሎት የምትረዳን በጸሎት የምታግዘን ያቺ ልባም ሴት አለች ማለት ነው። ዛሬ እኛ ለመቆማችን ወደ እግዚአብሔር በክርስቶስ ኢየሱስ አማካኝነት ሁልጊዜ ጊዜ የምትቃጥተው የምትጸለዩ ያቺ ልባም ሴት አለች። ስለዚህ ያቺ ልባም ሴት ዛሬ እንኳን ደሳለሽ በጌታ በኢየሱስ ክርስቶስ ስም። ለዚህ ቀን ስለ ደረስን እናመሰግንሃለን እግዚአብሔር ሆይ እንለዋለን። ስለዚህ ልባም ሴት ለባሏ ምንድነች? ዘውድነች ከአንድ ጠንካራ የእግዚአብሔር አገልጋይ በስተጀርባ ማናለች? ልባም ሴት አለች፣ የምታበረታታው፣ የምትደግፈው፣ ጸጋው እንዲገለጥ የምታደርገው፣ የቤትን ነገር እንኳን የምትሸፍን ያቺ ልባም ሴት ለባሏ ዘውድ የሆነች አለች። ስለዚህ ባሎች በአደባባይ ምን ልንል ይገባል? ሚስቶቻችንን ልናሞግሳቸው ይገባል። ምን ልንል ይገባቸዋል? በርቱ ልንላቸው ይገባል። ስለዚህ አንቺ ልባም ሴት በጣም እግዚአብሔር አብዝቶ አብዝቶ ይባርክሽ። እግዚአብሔር አብዝቶ አብዝቶ ይባርክሽ። ለብዙ ሐዋርያት፣ ለብዙ ወንጌላውያን፣ ለብዙ ነቢያቶች መገለጥ ምክንያት ይሆንሽ። ከበስተጀርባቸው ሆነሽ በጸሎት የምትደግፊ አንቺ ልባም ሴት ለባልሽ ዘውድ የሆንሽ እግዚአብሔር አብዝቶ ይባርክሽ። እግዚአብሔር አብዝቶ ይባርክሽ። የራሴንም ባለቤት ጨምሬ ከአገልጋዮች በስተጀርባ ከነቢዮች በስተጀርባ ከሐዋርያቶች በስተጀርባ ከፓስተሮች በስተጀርባ ከወንድሞች ከዘማሪዎች በስተጀርባ ከአስመላኪዎች በስተጀርባ ከዲያቆናት በስተጀርባ ከጸሎት ጓዶች በስተጀርባ ያለሽ አንቺ ልባም ሴት ለባልሽ ዘውድ የሆንሽ ለባልሽ ታማኝ የሆንሽ እግዚአብሔር አብዝቶ ይባርክሽ፣ እግዚአብሔር አብዝቶ ይባርክሽ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ባረኩሽ። ምክንያቱም የእግዚአብሔር ቃል ነው የሚናገረው። ልናበረታታቸው እንካሬጅ ልናደርጋቸው፣ የእግዚአብሔር ቃል ይደግፈናል። ስለዚህ ልናበረታታቸው ይገባናል። አንቺ ልባም ሴት ለባልሽ ዘውድ ይሁንሽ። ለብዙ ወንጌላውያን፣ ለብዙ ነቢያቶች፣ ለብዙ ሐዋርያቶች መገለጥ ምክንያት ይሁንሽ ከበስተጀርባቸው ሆነሽ በጸሎት የምታግዣቸው አንቺ ልባም ሴት ለባልሽ ዘውድ ይሆንሽ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ዛሬ ማዘርደይ እንደሚባለው ሁሉ አንቺ ልባም ሴት ለብዙ ወንጌላውያን ለብዙ ሐዋርያት ለብዙ ነቢያቶች ምክንያትና መገለጥ ይሆንሽ ከበስተጀርባቸው ሆነሽ በጸሎት የምታግዣቸው በጸሎት የምትደግፊያቸው እቤት ውስጥ ያለውን ነገር እንኳን የምትሸፍኝ ልጆችን በመያዝ ቢሆን የቤትን ስራ በመሸፈን ቢሆን የምትሸፍኝ አንቺ ልባም ሴት ለባልሽ ዘውድ ሆንሽ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ባሎችን አንድ ነገር እነግራችኋለሁ፣ አንድ ነገር እኔ ተውላችኋለሁ። ሚስቶቻችሁን ልናበረታታቸው ይገባል። ከእኔ ጀምሮ ሚስቴ ላበረታታት ይገባል። በርቺ! አንቺ ልባም ሴት ለባልሽ ዘውድ ይሆንሽ። ለብዙዎች ወንጌላውያንና ለብዙ ነቢያቶች መገለጥ ምክንያት ይሆንሽ፣ አንቺ ልባም ሴት በጌታ በኢየሱስ ክርስቶስ ስም ተባረኪ። በጌታ በኢየሱስ ክርስቶስ ስም ተባረኪ። በጌታ በኢየሱስ ክርስቶስ ስም ባረኩሽ፣ ባረኩሽ በኢየሱስ ክርስቶስ ስም። ያንቺን አገልግሎት ብዙዎች ላያዩት ይችላሉ። አገልግሎትሽ በቤት ውስጥ ሊሆን ይችላል። አገልግሎትሽ በጓዳሽ ውስጥ ሊሆን ይችላል። ነገር ግን ባልሽ እንዲገለጽ ባልሽ በአደባባይ የእግዚአብሔርን ቃል እንዲናገር ባልሽ በነቢያትነት መንፈስ እንዲያገለግል ባልሽ በፓስተርነት ብዙዎችን እንዲመራ ለማድረግ ምክንያት የሆንሽ የጸሎት ጉልበቱ የሆንሽ አንቺ ልባም ሴት እግዚአብሔር ይባርክሽ። ደግሜ ልሻለሁ። እግዚአብሔር ይባርክሽ። ደግሜ ልሻለሁ። የኢየሱስ ክርስቶስን መምጣትን የሚጠባበቁትን ብዙዎችን አገልጋዮች እንዲበረቱ ወደፊት እንዲዘረጉ ምንም ነገር እንዳይዛቸው በጸሎት ከበስተጀርባ ያለሽ አንቺ ልባም ሴት ለባልሽ ዘውድ የሆንሽ እግዚአብሔር አብዝቶ ይባርክሽ፣ እግዚአብሔር አብዝቶ ይባርክሽ፣ እግዚአብሔር አብዝቶ ይባርክሽ። ልሻለሁ፣ ልናበረታታቸው ይገባል። ምክንያቱም እኛ በርቱ፣ እኛ አይዟችሁ ስንላቸው ከኋላችን ሆነው ይደግፉናል። ከኋላችን ሆነው ያበረታቱናል። ለእኛ ለመውጣት ምክንያት ከጌታ ቀጥሎ እነሱ ናቸውና፣ በጸሎት ቢሆን በተለያየ ነገር ቢሆን የሚረዱን እነሱ ናቸውና፣ አንቺ ልባም ሴት እግዚአብሔር ይባርክሽ። የእግዚአብሔር ቃልን የሚናገረው ሚስቶቻችን ወይም ሚስትህን በአደባባይ ፊት ለፊት እንድታሞግሳት ሚስቴ ሆይ እንኳን ደስ አለሽ፣ እወድሻለሁ። ለኔ መውጣት ለእኔ እዚህ መድረስ አንቺ ትልቅ ምክንያት ነሽና እግዚአብሔር አብዝቶ ይባርክሽ። እግዚአብሔር አብዝቶ ይባርክሽ። ባሎች፣ አሁንም እነግራችኋለሁ፣ ደግሜ በጌታ በኢየሱስ ክርስቶስ ስም ሚስቶቻችሁን ልታበረታቷቸው ይገባል። ልታበረታቷቸው ይገባል። እህቶችን ልናበረታታቸው ይገባል። እናቶችን ልናበረታታቸው ይገባል። ከማግባታችን በፊት ደግሞ የነበሩት ብዙ እናቶች፣ ብዙ እህቶች ስለ እኛ ቃትተዋል፣ ስለ እኛ ጸልየዋል። ምክንያቱም እህቶች የጸሎት ጉልበት አላቸውና። እግዚአብሔር ይባርካችሁ እህቶች፣ እግዚአብሔር ይባርካችሁ እህቶች። ጌታ ኢየሱስ አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ያላገባችሁ በኢየሱስ ክርስቶስ ስም አግቡ። ሃሌሉያ ሃሌሉያ። ለጌታ ሰላምና ጸጋ ይብዛላችሁ። በድጋሜ ባላችሁበት እንኳን ለእናቶች ቀን አደረሳችሁ። በድጋሜ ላለው እንኳን ለእናቶች ቀን አደረሳችሁ በጌታ በኢየሱስ ክርስቶስ ስምናለው ነገር ግን ይህንን ቀን የምናስበው በምስጋና ነው። እንደ እግዚአብሔር ቃል የእግዚአብሔር ቃል ምን ይለናል? የእግዚአብሔር ቃል ያለንን እንሆናለን። እናቶቻችንም ምን ልንላቸው ልናመሰግናቸው እዚህ ለመድረሳችን በተለያየ ምክንያት ተሸክመውን፣ አዝለውን ወልደውን እዚህ ደርሰናል። እግዚአብሔር ባላችሁበት ቦታ ይባርካችሁ። የሁላችሁም እናቶች በዛ ከዛ። በመቀጠል ደግሞ ሚስቶቻችን ምን ልንላቸው ይገባል? ልናበረታታቸው ይገባል። የእግዚአብሔር ቃል ነው የሚለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ሻሎም፣ ሻሎም፣ ሻሎም። በብዙ ተባረ